እንድትገባላት እሷም ላንተ ቃል እንድትገባለን በሚል ነው። ሽልም በርካ አረ ልብስ ቆሽሻል፣ እንዲህ ነው ምትለኝ። ኮች ልጅ የምር መመረከክ ራሱ ከቀለበት ቆሻሻና ራሱ ልብስ ቆሻል ነው ምትለኝ። ሕሊናዬም እንዲያርፍ ውስጤም ሰላም እንዲያገኝ በቃ እሷም ትንሱም ደግሞ በእሱ ላይ ያላት እምነት በጣም በቃ ይሄም ማለት እሷ ያው ውስጧ እምነቱ እንዲጨምር የምታምንበት መንገድ ውስጧ እንዲጨምር በእኔም ላይ ኮንፊደንስ እንዲኖራት ለዛ ብዬ ነው አላዛር፣ ትንሱ ብትቸገር፣ ብትጠማ፣ ብትራብ፣ ብትቦሳቀል፣ ብትታመም፣ በማንኛውም ችግሯ፣ በደስታዋ፣ በሐዘኗ ሁሌም ላለለያት ቃል ገባለሁ። በእሷ ህይወት ላይ ለሚገጥመው የትኛውም ነገር በህይወት ላይ ለሚሆኑት ደስታ አይደለም፣ ሀዘንም ብቻ አይደለም፣ መከራም ቢመጣ መጠማት መገፋት ቢመጣም አብሬ ከእሷ ጋር ለመጠማት ለመገፋት ለመቸገር እንትኛውንም አይነት ቻሌንጆች ለማሳለፍ ዝግጁ ነኝ። አላዛር በደስታህም በሀዘንህም ቤተሰብ ልክ እንደዚህ አበባ ትንሶና አላዛር ፍቅር ፍቅር ፍቅር እያለ ነው። ፍቅር ያሸንፋል። በእውነት በጣም ደስ ይላል። ሰላም፣ ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችኝ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ማሮች የኔ ውዶች ብያችኋለሁ። እንግዲህ ልዩ ቀን እውነት ፍቅር ያሸንፋል። በጣም ደስ ይላል። ከአሁኑ ተጀምረዋል ማለት ነው። ፍቅር በጣም ነው ደስ የሚሉ በእውነት ፈጣሪ አይለያቸው ያዘልቅላቸው። ፍቅራችሁም ብቻ ምን እንደመላለቅም ደስ ይላል። ፍቅር ያሸንፋል። ስለ ሁሉም ነገር ደስ ይላል። የእውነት አላዛር እናት በጣም ይለያሉ ይለያሉ። ሁለቱም አንድ አድርጋለች ማለት ነው። ሁለቱም ቃል ገቡ ማለት ነው። ትንሱም ቃል ገብታለች። አላዛርም ለትንሱ ቃል ገባ ማለት ነው። ትንሱም እንደዛው ለአላዛር ቃል ገባች። በጣም ደስ ይላል። በእውነት እኔ እንጃ፣ ቃል ብቻ ከባድ ነው ቤተሰብ ቃል ከባድ ነው። ከምንም በላይ እንግዲህ ሁለቱም ቃል ገብተዋለ። እሱ ሲገባ እሱ የሆን ነገር ሲሆን እሱ በቃ ሁሌ በደስታም ባዘንም ከሱ አልለዩም ብላ ቃል ገብታለች። አላዛር እንደዛው ማለት ነው። ብቻ ቃል ከባድ ነው። እውነቱን ለመናገር እንግዲህ ሁለቱም ቃል ገብተዋለ። ፍቅር ያሸንፋል ትላላቸው ቤተሰብ። በጣም ደስ ምሉ ምን ለመናገር የምር በእነሱ የተደሰታችሁ ሁላችሁን በድጋሚ እንኳን ደስ አላችሁ የምር ነው እንዲ እንዲህ በቀኝ እኮ እናጣመራችኋለን የምር እድሜ ለመዳም ቅመሞች ይበሉ የምር በጣም ደስ የምንለው ማለት ነው ሰውን ስንወድ ከልብ ነው የምሬ ነው የምላችሁ ይው ጥፋታቸውን አውቀም በጥፋታቸው እንናገራለን ከወደንም ከልብ ነው። ስለዚህ እኛ ኮ እኔን ላይ ያለን የእውነት የምላቸው እኔ እንጃ አንድ እናደርጋለን እናጋባቸዋለን። በቃ እድሜ ለመዳን ቅመሞች በለ በእውነት እኔ እንጃ በጣም ደሳል ሆነ ለመናገር ቤተሰብ ሁላችሁ ምን እንደ እኔ ደስ እንዳላችሁ ተስፋ አደርጋለሁ። እውነት ትንሱና አላዛር አንድ ስለሆኑ

አላዛር እና ትንሱ ብቻ ነው በቃ በብቻቸው የሚመጡልን ማለት ነው። እና እንግዲህ ብዙ ነገር እና ያለኝ በቅርብ ሊያገቡ ብዙም አይቆዩም የሚችላሉ ሊያገቡ የሚችላሉ ወይም ቀለበት ሊያደርግላት የምችላሉ። ጠብቁ የምሪ ነው የሚለችው። በዚህ ሁኔታ እንደምታዩት እንግዲህ በዚህ ሁኔታ ታየኝ ብቻ አመት ሳይሞሉ ወይም ቀለበት እያደርግለት አለ ትንሱ አንድ ላይ ኑሯቸውን መኖር ይጀምራሉ። እየተስፋ አደርጋለሁ በዚህ ሁኔታ ማለት ነው እና የሚገርም ነው ሰው እንኳን እስከ አንድ አመት እንደዚህ ቶሎ ብሎ ፈጥኖ ወደ ፍቅር አይገባውም። እነሱ ግን በአንድ ወር ውስጥ ነው ፍቅር ውስጥ የገባ አላዛር ማለት ነው እና የእግዚአብሔር ስራ አንደንዴ ታምር ነው እና ለመናገር ማለት ነው ቤተሰብ እና ደስ ይላል ብቻ ደስ ይላል። አላዛር መርጥ ሰው የምር እንጃ ለትዳር የሚሆን ሰው ምርጥ ወንድ ነው ያገኘችው። ምርጥ ባል ነው ያገኘችው ትንሱዬ ማለት ነው። እና በደንብ ያዥ መውራት ያለባችሁ ራሳችሁ ሶስተኛ ሰው ሳታስገቡ ራሳችሁ ቁጭ ብላችሁ መፈታት አለባችሁ። ምንም ነገር ሊያጋጥማችሁ በሕይወታችሁ ብዙ ነገር ሊመጣ ይችላል። እናንተ ደግሞ ውስጣችሁ ሁሉም ነገር መጨረስ አለባችሁ። እና በጣም ብቻ ደስ ይላል። አላዛር እናት ብዙ ነገር ማክራለች ሁለቱንም ማለት ነው። እና እናንተ ቁጭ ብላችሁ ራሳችሁ አውርታችሁ ማፈታት አለባችሁ ብላ እንግዲህ ሁላችሁም ሁለቱም ማክራለች። ሆነን ለመናገር በጣም ይለያያለው። ምርጥ እናት፣ የምሬ ነው የምላችሁ። በጣም እንጃ ቃላት የለኝም እንደምል አላቅም። ምርጥ እናት፣ እንጃ የእናትነትን ጥጋ እየወበት የምር ነው የምላችሁ። ሁለቱም እንደ ራሷ ልጆች ነው የምታያ፣ እንደ ራሷ ልጆች ነው የምትመክሮ ሁለቱ ማለት ነው። እና እኔ በጣም እንደሳ እውነት ለመናገር እንግዲህ፣ ትንሱና አላዛር መልካም የፍቅር ዘመን የሆነላችሁ፣ የምር ያዘልቅላችሁ፣ ፍቅራችሁን ከዚህ የበለጠ ደግሞ ከፍ ያደርግላችሁ መልካም ምኞቴ ነው። ሁላችንም እንግዲህ መልካም ምኞታችሁን እየገለጻችሁ ትገኛላችሁ ማለት ነው፣ የኔ ውዶች። ትለያላችሁ እኮ እኛ እኮ እንለያለን። የሆነ ለመናገር አለቅም ብቻ ምን እንደምል ማለት ነው። እና ደስ ብሎኛል። ለማንኛውም ቤተሰብ ይህን ቪዲዮ ከሰማችሁ ላይክ አድርጎ በእውነት ላይክ ሳታደርገው አትልፎ ባካችሁ ስወዳችሁ፣ አበራታቶ አበረታቱ ለማለት ፈልጋለሁ። ወዳችኋለሁ አማሮች ማለት ነው። እና እንግዲህ ትንሱና አላዛር ዛሬ ይመጣሉ ብዬ ተስፋ አድርጋለሁ። በልዩ ቪዲዮ እንጠብቃለን ማለት ነው የኔ ውዶች ማለት ነው። ስለዚህ አበረታቱ። ትንሱ እንግዲህ አምሳ ሺ ልትገባ ነው አላዛር ነው እንደዛ። በጣም ደስ አለኝ። እንግዲህ አላዛርም ትንሱ አሁን ትገባለች ብዬ አስባለሁ። አላዛርም ትንሽ ይቀራል። ስለዚህ መቶ ሺ ያስገቡ ቶሎ ብላችሁ ሁለቱም ትንሱ ሀምሳ ሺ አላዛር መቶ ሺህ አንድ ላይ ያከብራሉ ማለት ነው። እና አበረታቱ ማለት ነው የኔ ውዶች፣ ወዳቸዋለሁ እናንተንም ማለት ነው። እና በርቱ፣ ጠንክሩ ለማለት ፈልጋለሁ የኔ ውዶች ማለት ነው። እና መልካም ቀን ይሆንላችሁ የኔ ውዶች።